ሰላም እንዴት ናችሁ? ወደ ቤተሰቦቼ የጨጓራ አሲድ መቀነስ አሲድ ወደ ምግብ ቱቦ እንዳይሄድ የደረት ማቃጠልን እንዳያስከትል እንደዚሁ ደግሞ በተደጋጋሚ የጨጓራ ቁስለትን ይከትላል ማለት ነው። ስለዚህ የምግብ አመጋገብ ስርዓታችንን በማስተካከል ይህንን አሲድ መቀነስ እንችላለን። ይህንን አሲድ መቀነስ የምንችለው በዋናነት በቀስቃሽ የሆኑ ምግቦችን በመተው እንቀስቃሽ የሆኑ ምግቦች ስንል ቅመም የበዛበት ምግብ፣ ጮማ፣ እንዲህ ቅባታማ የሆኑ ምግቦችን በመተው ቸኮሌት፣ ቡና፣ ቲማቲም፣ ሎሚ እና ብርቱካን የመሳሰሉትን በመቀነስ የጨጓራ አሲድን ልንቀንስ እንችላለን። ሌላኛው የጨጓራ አሲድን የምንቀንስበት መንገድ ትንሽ ትንሽ ቶሎ ቶሎ መመገብ በአንዴ ስንመገብ ያንን ምግብ ለመፍጨት ለዳይጀሽን ወይ ደግሞ ለመፈጭ ምግብ ለመፈጨት ያስቸግራል፣ ወይ ደግሞ ብዙ አሲድ ይመነጫል ማለት ነው። ስለዚህ በአንድ ጊዜ ብዙ ምግብ ከምንመገብ ይልቅ ትንሽ ትንሽ ቶሎ ቶሎ መመገብ የጨጓራ አሲድ እንዳይመነጭ የጨጓራ አሲድ የሚመነጨው የጨጓራ አሲድ ይቀንሳል ማለት ነው። ሌላኛው ፋይበር ያላቸው ምግቦችን መብላት ፋይበር ያላቸውን ምግቦች እንዲሁም ደግሞ አትክልቶችን አዘውትሮ መብላት። አትክልት ለመፈጨትም ቀላል ስለሆነ ብዙ ጊዜ ከሚከብዱ ምግቦችን ከመብላት ይልቅ አትክልት የበዛበትን ምግብ ብንበላ የተሻለ ነው። ፋይበር ደግሞ ሁሉንም ያካተተ ጥራጥሬም ሁሉንም ምግብ ያካተተ ምግብ ብንመገብ የተሻለ ነው ማለት ነው። ሌላኛው ውሃ በደንብ መጠጣት ውሃብ ስንጠጣ ውሃ ኒውትራላይዝ ያደርጋል የመነጨውን አሲድ ኒውትራላይዝ ስለሚያደርግ ውሃ በደንብ መጠጣት የጨጓራ አሲድን ሊቀንስ ይችላል ማለት ነው ስላዳመጣችሁኝ አመሰግናል